ጌታ ይባርክ እጥፍ እጥፍ በኢየሱስ ክርስቶስም ለእኔ ይህን ያክል በእኔ አካውንት እንደጨመርክ ለአንተ ደግሞ በኢየሱስም ብዙ ነገር ይጨመርልህ። በጌታ በኢየሱስም የጥበበኞች ሁሉ ጥበበኞቹ በናዝሬቱ በኢየሱስም የጀመርከው ነገር በአፍሪካ አይደለም በዓለም ላይ ታዋቂ ነው። እኔ በህይወት እያለሁ በኢየሱስ ስም እንዲህ ብዬ ለጌታ ጸልያለሁ። እኔም የጸለይኩት መልክ እየመጣልኝ ነው። ጌታ ይባርካ። አመሰግናለሁ። የኔ ጌታ እግዚአብሔር ይጸልይልኝ ነው ማለት በቃ፣ በህይወታችሁ ለእናታችሁ ምንም አድርጋችሁ ሳታውቁ ግን እንደዚህ ስትመረቁ ደስ ይላል። በቃ ሁላችሁም ወጣቶች በቃ እግዚአብሔር ደርቷችሁ እንደዚህ ለእናታችሁ ለማድረግ ያብቃችሁ። ሰላም ሰላም! ወዳችሁ ይሄ ቢኒያም ነኝ። እንግዲህ ድጋሜ ተመልሻለሁ። ባለፈው የሰራሁላችሁ ቪዲዮ ላይ በጣም ደስ ደስ የሚሉ ኮሜንቶች አሉ። በጣም ደስ ብሎኛል። እግዚአብሔር ያክብራችሁ። ፈጣሪ የልባችሁን ያሳካላችሁ። እንግዲህ እዛ ቪዲዮ ላይ ለምንድን ነው የተናገርከው፣ ለምንድን ነው ሚስጥር የማታደርገው የሚሉ ብዙ ኮሜንቶች ነበሩ። በመጀመሪያ ደረጃ ዩቲዩብ ትሬንድ ነው አብዛኛው ሰው እኔ የማውቃቸው ልጆች በጣም ዩቲብ ላይ የመጀመሪያው ፔመንት ይነገራል። ደግሞ ትሬንድ ስለሆነ ሳይሆን እኔ የተደረገልኝ ነገር በጣም ብዙ ስለሆነ በቃላት የማይገለጽ ስለሆነ በጣም ደስተኛ ስለሆንኩኝ ይህንን ደስታዬን ለእናንተ ሳልነግራችሁ ብቀር በጣም ይቆጨኝ ነበር። እግዚአብሔርን እንኳን ነገርኳችሁ እና ደስ ብሎኛል በጣም ማርያምን ከዛ ደግሞ ይህን ያህል ገንዘብ ገባ ስላችሁ በጣም ብዙ ኤክስፔክት ያደረጋችሁ ሰዎች አላችሁ። በጣም ብዙ ኤክስፔክት ያደርጋል። ለእኔ በጣም ብዙ ነው። የመንግስት ሰራተኛ ነበርኩኝ፣ ተቀጣሪ ነበርኩኝ። በወር የሚደርሰኝ ገንዘብ አለ። ከዛ ገንዘብ ብዙ እጥፍ እጥፍ ስለገባልኝ በጣም ደስተኛ ነኝ። በህይወቴ እንደዚህ አይነት ገንዘብ ገብቶልኝ አያውቅም ነበረ። ደስ ብሎኛል። ይሄ የሆነው ሁሉ ነገር የሆነው እግዚአብሔር ይመስገን፣ እናንተ ሰፖርት ስላደርጋችሁኝ ስለደገፋችሁኝ ነው። ቪዲዮችን እያያችሁልኝ ስለነበረ ነው። እና እዛ ቪዲዮ ላይ አንድ እንትን ተናግሬ ነበረ፣ ለእናቴ ምን ላደርግላት ብያችሁ ነበር። በጣም ብዙ ደስ ደስ የሚሉ ኮሜንቶች አሉ። ቤት ግዛላት የሚላለ መኪና ግዛናስ ደስታት የሚላለ ሐብል የሀበሻ ልብስ ከጫማ ጋር ሙሉ ነገር ግዛላት። አይ ለእሷ የሚያስፈልጋት ብር ነው፣ ብሩን ሰጥታት እሷ ደስ የሚላትን ነገር ታሟላ። እናትናት የሚጎላትን የምታቀው እሷ ናት የሚሉ በጣም ብዙ ብዙ ኮሜንቶች ነበሩ። ነገርኳችሁ፣ እናቴ ብዙ ለፍታብኛለች፣ ብዙ ደክማብኛለች፣ ብዙ ስቃይታብኛለች፣ ስለእኔ ጠቁራለች፣ የሰው ፊት ገርፏታል እና ያላየችው ነገር የለም። በእኔ ምክንያት እኛን ለማሳደግ አራት ልጆችን ብቻዋን ለፍታ አሳድጋናለች። ሀገር ቤት ነው ፊልድ የሚባላለ የወረዳ ከተማ ቢሆንም ከወረዳ ከተማ ወጣ ብሎ ቀበሌ ላይ የሄዱ ፊልድ ይሄዳል እና እሷ ሳትፈራ እኛን ለማሳደግ ብላ ብዙ ተራራ ብዙ ሸለቆ ወርዳ ብዙ ተራራ ወታ ነው ያሳደገችን። ስናድግም ያው በሀገራችን ላይፍ ስታይል ያው በሚዲየም ላይ ባለ እንደ ድህነታችን ሳናጣ እሷ ብቻ እየተቸገረች ቁስሏን በሆዷ ይዛ ነው ያሳደገችን። እኔ በጣም ትዝ ይለኛል። እና እናቴ እንቆጣት ነበር። ለምንድን ነው እናቴ እንደዚህ የምታደርጊው? ለምንድን ነው ደሞዝሽ የማይበቃሽ ምናምን እያልኩኝ እላት ነበር። የመንግስት ሰራተኛ ናት። ግን ፋይናሊ ገብቶኛል። የኔ እናቴ ቅርበኝ። አሁን ነው ያወኩት ገንዘብ እንደማይበቃ በጣም ገረመኝ። እንዴ የኢትዮጵያ እናቶች በአስማት ነው ልጆቻችን ልጆቻችሁን የምታሳድጉት? እንዴት አድርጋችሁ ነው የምታሳድጉ ነው የነበረው። እኔ ራሴን ችዬ መቆም ሲያቅተኝ እናቴ ቅርበኝ ብያታለሁ። እና በጣም ጀግና ናቸው የኢትዮጵያ እናቶች። ክብርብር በሉልኝ እናቶች፣ ክብር ይገባችኋል እናንተ የኛ መልካሞች። እንደ አባት አደላችሁ፣ እንደኛ እንደ ወንዶች አደላችሁ። እናንተ እናቶች እንደ ወንድ አደላችሁ። እኔም አብዛኛው የኢትዮጵያ ልጅ ታሪክ በአባቱ የተገፋ ነው፣ አባቱ የማይንከባከበው ነው። እናቶች ግን ሞተው አፈር ልሰው አፈር ቅመው ነው የሚያሳድጉ። ስለዛ እናቶች ክብረት ይስጣችሁ። እኔ እናቴን በጣም ነው ምወዳት፣ በጣም ነው ማከብራት፣ በጣም ነው ምሳሳላት። ሁሉም ሰው እናቱን ይወዳል፣ ሁሉም ሰው እናቱን ያከብራል። እኔ ግን በቃ በጣም ደግሞ እጎዳበት ነበረ፣ እሷን ካለችበት ነገር ውስጥ አለማውጣት። ያን ሁሉ ስቃይ ስታይ፣ ያን ሁሉ ፈተና ስታይ፣ ብዙ በሽታዎችን ይዛ ነው የመጣችው፣ ማርያምን፣ ይሄ ግፊት ምናምን፣ ደም ግፊት ሱካር ምናምን መቼም እነዚህ አይነት በሽታዎች ከብዙ ሀሳብ ከብዙ ስቃይ ከብዙ መብሰልሰል የሚመጡ ናቸውና፣ በጣም ተጎድታለች በእኛ ምክንያት፣ እኛን ለማሳደግ እግዚአብሔር ይመስገን አሳድጋናለች፣ አርገናል። ግን ለእሷ መድረስ አልቻልንም። እግዚአብሔር እርዳን፣ ወደፊት እንደርሳለን። ለእናታችን ክብር፣ ለእናታችን ሞገስ፣ ለእናታችን ጸጋ መሆን ያብቃል። እግዚአብሔር ከወደደን፣ በህይወት የሚመኘው እሱ ነው። እኔ ደርሻ ላቅ ለእናቴ ደርሻ ላቀም ለቤተሰቡን ደርሻ ላቀም። የእኔ ታናሽ እህቴ ናት። እስካሁንም እናቴን እያገዘቻት እኛን እያገዘችን ወንድሜን እያገዘች የነበረችው እንደነገርኳቸው፣ እኔ ለራሴ ማልበቃም ነበረ። በዛ ሁሉ ሰዓት ደግሞ ሰው ተመርቆ ስራ ይዞ እናቱን ያግዛል በሚባልበት ሰዓት እኔ ግን ከእናቴ እጅ እጠብቅ ነበር። እናቴ እንደዚህ ላኪልኝ፣ እንደዚህ አድርጊልኝ፣ እህቴ እንደዚህ ሁኚልኝ እያልኩኝ ብዙ አስቸግራቸው ነበር ቤተሰቦቼን። ያው እንግዲህ እግዚአብሔር ቀን አለው የራሱ። ያ ቀን መጣልኝ። እግዚአብሔር ይመስገን 2018 ባልጠበቅኩት መንገድ ባላሰብኩት መንገድ ለኔ በረከት ይዞልኝ መጣ። ተንቀሳቀስኩኝ፣ ከትላንት ከነበርኩበት የተሻለ ተስፋ የተሻለ ፊት፣ ፊቴ እንደዚህ አልነበረም። በጣም ደስተኛ ሰው ሁኛለሁ እና እግዚአብሔር ይመስገን ከትላንትና ወዲያ ነው ዩቲብ የከፈለኝ ደግሞ በዛ በጣም እድለኛ ነኝ። አብዛኛዎቹ ዩቲበሮች እንደዛ አይነት እድል የላቸውም። እኔ በአንድ ወር ውስጥ ነው የተከፈልኩት። ያ ደስታ ደግሞ ለእኔ ብዙ ስለሆነ ለእናንተ አድርሻለሁ። ትሬንድ ስለሆነም ብቻ አይደለም፣ ትሬንድ ስለሆነ አይደል? እሱም እርሱት በቃ እኔ በጣም ሀፒ ነኝ። እግዚአብሔርን ነው ምላቸው። እንዳትረሱ ሰዎች፣ ሀንግ ያደረጉሃል ሰዎች ሊዘርፉ ምናምን ይፈልጋሉ። ብዙ አታወራ አይ ነው ደዌ አይቶክ ያወራውበት መንገድ በጣም ብዙ ትሪሊየን ብር ይገባል ሚሊየን ብር ይገባል ነው መስሎ። የዩቲዩብ እኮ ገንዘብ ስንት እንደሆነ ይታወቃል። ቪው የዩቲዩብ ቪው ይታወቃል እኮ ግን የገባው ብር ደግሞ ለኔ ኢዝ ኤቭሪቲንግ ጋይስ። እና በዛ ቪዲዮ ላይ ለእናቴ ምን ላርግላት እባካችሁ ኮሜንት አርጉልኝ። ለመጀመሪያ ጊዜ ስለሆነ የማደርገው ይሄንን ነገር፣ ለእናቴ ስጦታ ምን ላርግ ብዬ ብዙ ኮሜንት አርጋችኋል። እንግዲህ እስኪ እናቴን ደውለን እናወራትና ምንድን ነው የምታሰበው፣ ምን ባረግላት ነው የሚለው። ብቻ ግን እናወራትና ከዛ እነግራታለሁ ላደርግላት የምችለውን ነገር ማለት ነው። እስኪ እንደውልላት። ስልክ ያለማንሳት ችግር በቤታችን አለ። እኔም በጣም ችግር አለብኝ ስልክ። ብዙ ጊዜ ጓደኞች ይቀየሙኛል፣ በአጠገብ ያሉ ሰዎች ይቀየሙኛል። እስኪ ግን አጋጣሚ ሆነ ካገኘችው፣ አክቹዋሊ ካሁን በፊት ደውልላት ነበር አንሺው ምን ትላለች? የእናት ምርቃን በጣም ደስ ይላል። በረከት ነው። ከእናቶች የሚወጣው ቃል ኢዝ ኤቭሪቲንግ እና ለመጀመሪያ ጊዜ ለእናቴ ስጦታ ሰጥቼ ልመረቅ ነው እንግዲህ። አረ እንደው እናንተ ምን ላድርጋችሁ፣ ምን ላድርጋችሁ። አታነሳም። ነግሬያችሁ ነበረ ነበር አጎትዮው ጋር ልደውል እና እሱን እንድታነሳ ያድርግልኝ። አጎቴ ደግሞ በጣም ሸበላ፣ ሸጋ፣ ደግ፣ ገራገር የወሎ ሰው በቃ ማለት እሱ ነው። እመቤቴ ሄሎ፣ እንደምንድነ ወዳጄ? አንተ በጌታ የተወደድክ አጎቴ ሄሎ፣ ዘመደ ብዙ ነህ እንዳንተ እንደምን አለ እግዚአብሔር ይመስገን። ቤት ነህ እንዴ? እናቴ ስልክ አታነሳም። እስኪ የሆነ የማገኝባት መንገድ ካለ ጠቁመኝ እ እሱማ ስማ በቃ ያው እኛ ቤት ችግር አለ። እስኪ ወይ ሰፈር ምናምን የማገኝበት መንገድ ካለ እሺ፣ ስልክ ካለ ቴክስት አርግልኝ። ጋይስ አሁን ካላነሳችሁ እኛ እኔ ስጦታውን አደርግላትና ከዛ ተመልሰን እንደውልላትና እንነግራታለን። አሁን እያነሳች ስላልሆነ፣ ለማንኛውም አሁን የመጨረሻ ነው። አላነሳችም። አብረን እንሂድ። የማደርግላትን ነገር አብረን ነው የምናየው። ወዳቸው አለ አከብራቸው አለው። ስልኩ ስላልተነሳ ካደረግነው በኋላ እንግዲህ ደውለን እንነግራታለን ማለት ነው። እሺ እግዚአብሔር ያክብራችሁ እመለሳለን የትም እዳት ኮሜንት ውስጥ የተመቸኝ አንድ ኮሜንት አለ እኔ ፐርሰናል የተመቸኝ ምንድን ነው የሚለው ለማዘር ያው ገንዘብ አስገባላትና እሷ ደስ ያላትን ታርግ ነው የሚለው አሁን እንሄዳለን ገንዘብ ያው በባንክ ሞባይል ባንክ የትራንስፈር ማድረግ ይቻላል ነገር ግን ያው ምን አሰብኩ መሰላችሁ በፊት ያው ማዘር ምን ታደርጋለች ባንክ ቤት ስትልክልኝ እንደዚህ ቀላል አልነበረም ትራንስፈር ምናምን ማድረግ አልነበረም ሰው ምን አለው አገር ቤት ነው በዛ ላይ ሰልፍ አለ ሰልፍ ጠብቃ ምናምን ነው እና እስኪ እኔም ዛሬ ልሰለፍና ከዛ ተሰልፌ በባንክ ትራንስፈር አደርግላታለሁ ማለት ነው ስንት እንደሆነ ያው እንግዲህ አብረን እናያለን ብዙ ነገር አትጠብቁም ሌስጋ ዩጋይስ በጣም ሰልፍ አለ እሺ የምወዳችሁ እንግዲህ ያው እንደነገርኳችሁ የሰጣችሁት ኮሜንት ላይ ብዙ ስለሆነ ለናተ እንደዚህ አርግ፣ ለናተ መኪና ግዛ፣ ለናተ ቤት ግዛ። ይሄን ምን መናገር አለብኝ? ቤትና መኪና የሚያስገዛ ገንዘብ አላገኘውም። እኔ ዩቲዩብ ላይ የሰራው ትንሽ ነው፣ ግን እኔ በፊት ከነበረኝ ላይ በጣም ብዙ ስለሆነ ደስ ብሎ ነግሬያችኋለሁ። ስለነገርኳችሁም ደስተኛ ነኝ። ደግሞ የዩቲዩብ ትሬንድም ስለሆነ መነገር አለበትና አሁን ያው እንደነገርኳችሁ ከኮሜንቶቹን ብታነቧቸው ደስ ይለኛል። አብዛኛው ኮሜንት ብር በእጇ ስጣት እሷ እናትናት የሚያስፈልጋትን ታውቃለች ነው የሚለው። ሰው እሱን አድርጌዋለኝ። እንደውልና ምን ያህል ብር እንደላክንላት እንነግራታለን። በዛም እንዳትሉ፣ አነሰም እንዳትሉ ግን እኔ ለእናቴ ያደረኩላት ከሚያስፈልገኝ ቀንሽ በጣም ደስ እያለኝ ያደረኩላት፣ ሞልቶ የተርፎ ሳይሆን እሷ ሳይሞላ ሳይተርፋ ስላደረገችልኝ ነው ያደረግኩት። ደውልላትና ምን እንደምትል እንሰማታለን። ካነሳችሁ አብራችሁ ነው ሆነ። የትም እንዳትሄዱስኪ። ማሚቺ አሃ፣ ይጠራል ይጠራል፣ መጥራቱ ነው። አራንሹ ምን አይነት ሄሎ። እናትዬ እንዴ ቆየሽ? እኔ እናት ምንድነው ስልክ፣ በቃ ይደውላል ይደውላል፣ አታነሽም። ለዛ ነው ያላነሳሽ ትዕግስት። ውይ እንኳን ማርያም ማረችሽ በይልኝ። እኔ እናት፣ እሺ። አባዬንም ሰላም በይልኝ፣ ሁሉንም እና እኔ ምልሽ ይሄ ልጅ ሀብታም ሆኗል ለእኔ ብር ለምን አላከልኝ? ብለሽ አልጠየቅሽ ለምንድን ነው የእኔ እናት? ብቻ ግን አሁን ብዙ እንደምታስብ አውቃለሁ። ካንቺ በላይ ለኔ ነው የምታስቢውና

እዛ ጊዜ እንደውም ከአንተ ገና የመጀመሪያውን ነበር። እኔን ብዙ ሊል ይችላል ግን ደግሞ በዛ ምሳ እ በታል የፈለገ ነገር መመለስና ምሳ መግባት ስለሆነ ማለት ነው። ትልቁ ነገር ያው ሰሞኑን እንደው ዩትዩብ ሰርቼ ገንዘብ ከፈለኝና እንደተባለው ሀብታም እንኩልሽ አቡ ይባላል። ገና ትሆናለህ። ጌታ ያለው አንተ ነህ። በዓለም ላይ ነው የማታውቀው ብሏል እኮ ጌታ ተናግሯል። በዓለም ደረጃ ነው ያለው ጌታ አንተም ጸልይ እኔም እጸልያለሁ። ጌታ ይባረከው። እንዴ አሚን አሚን። እናተና ያው ስልሽ ሀብታሙንኩ ማለት ያው በፊት ከተቀጠርኩት አንፃር አሁን ባለፈው በአንድ ወር ውስጥ ጥሩ ገንዘብ ስለከፈለኝ ያው አንቺ በፊት የምታረጊልኝ ነገር ሞልቶች ተርፎች ምናምን ሳይሆን ሳይኖሮች ተበድረሽ ምናምን ስለሆነ ያው እና እኔም ካገኘሁት በትንሹ ምንም ብዙ ባይሆንም ላደርግልሽ አስቤ ነው። እና ያው ምን ላድርግልሽ ብዬ ሳስብ ያው አልመጣልኝም። ዞሮ ዞሮ ትንሽ ብር ልላክልሽ ብዬ ነው። አሁን አስገብቼ ልሻለሁ። ሰባ ሺህ ብር አስገብቼ ልሻለሁ ነው በቃ ሰባ ሺህ ብር አስገብቼ ልሻለሁ እያልኩ ነበር። ጌታ ይባርክ። እጥፍ እጥፍ በኢየሱስ ክርስቶስም ለእኔ የሚያክል በእኔ አካውንት ለአንተ ደግሞ በኢየሱስ ስም ብዙ ነገር ይጨመርልህ። አሚን በጌታ በኢየሱስ ስም የጥበበኞች ሁሉ ጥበበኞቹ በናዝሬቱ በኢየሱስ ስም የጀመርከው ነገር በአፍሪካ አይደለም፣ በዓለም ላይ ታዋቂ ነው። እኔ በህይወት እያለሁ በኢየሱስ ስም እንዲህ እንድብዬ ለጌታ ጸል እያለሁ እኔ የጸለይኩ መልስ እየመጣልኝ ነው። ጌታ ይባርካ። አመሰግናለሁ። የኔ ጌታ እግዚአብሔር ይጸልይልኝ ነዋ እሺ በቃ እደውልልሻለች፣ ችግር የለውም። ደስ ያለች ነ እሺ። እኔ ናት አመሰግናለሁ። መስላእሺ እኔ ናት እና በቃ ማለት በቃ በህይወታችሁ ለእናታችሁ ምንም አድርጋችሁ ሳታውቁ ግን እንደዚህ ስትመርቁ ደስ ይላል። በቃ ሁላችሁም ወጣቶች በቃ እግዚአብሔር ረድቷችሁ እንደዚህ ለእናታችሁ ለማድረግ ያብቃችሁ ነው እምላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዚህ ያበቃችሁኝ እናንተ ናችሁ። ለእናቴን እንድትመርቀኝ እንዲህ ደስ እንድላት ያደረጋችሁኝ እናንተ ናችሁ። በቃ ወዳችሁ አለው። በጣም ፍቅር ፍቅር ነው የማደርጋችሁ። ያው ያው እንደዚህ ያለቅስም ግን ለመቀጣጠር ራሴን ለመያዝ በቃ በጣም ሞክሬ ነበረ ግን እና ምወዳችሁ። ይሄ በቃ ዛሬ ማመስገን እንፈልጋችሁ ብዙ ሰዎች አሉ፣ በጣም ብዙ ሰዎች በህይወት ያሉ ማለት ነው። እና በመጀመሪያ ደረጃ እግዚአብሔር ይመስገን። ከዛ እኔ እዚህ እንድደርስ ያው ብዙ ሰዎች ብዙ ኃላፊነታቸውን ተወጥተዋል፣ ብዙ ዋጋ ከፍለውልኛል። እንግዲህ ብዙ ጠርቼ አልጨርሳችሁም፣ ሁላችሁንም በጣም አመሰግናለሁ። መጥራት ካለብኝ ያው እንግዲህ እግዚአብሔር ይመስገን መጀመሪያ ኢዮሃ ሚዲያ፣ ከዛ ዳሎል ኢንተርቴይመንት፣ የቀረብኩባችሁ ሚዲያዎች አላችሁ ሚዲያ ላይ ቅርቢ ደግሞ አንዳንድ ሰዎች አገዛችሁኝ፣ ሰዎች አላችሁ ስማችሁን መጥቀስ አልፈልግም። እናንተም ስለ አገዛችሁኝ ነው የተንቀሳቀስኩትም በጣም በጣም አመሰግናለሁ። ሁላችሁንም ክበሩልኝ፣ አመሰግናችሁ ዘንድ ልቤ ያስገድደኛል። ጓደኞቼ በጣም ነው የማመሰግነው። ቪዲዮ ስቀርጽ አብራችሁኝ የነበራችሁ አንዱ አለምዬ አሽቲ፣ ቴንክ በጣም ነው የምወዳችሁ። እንግዲህ ሰብስክራይብ ማድረጋችሁን ቀጥሉ። ያው ጀምር ያለው ወደኋላ መመለስ አልችልም። የእናቴ ደስታ ያያችሁ እንግዲህ ሰብስክራይብ ያደርጋችሁ ለእናቴ እንድቆምላት አርጉኝ። ሰብስክራይብ አርጉ፣ ሼር አርጉ፣ ኮሜንት ላይ ያስቀምጡልኝ። ለእናቴ ይሄንን አርግቻለሁ፣ የመጀመሪያው ነው። ከሰራውኝ እግዚአብሔር ከሰጠኝ ከዚህም በላይ አደርግላታለሁ። ያው የምሰራውም ለእሷ ነው፣ ለእሷ ለልጄ ነው የምሰራው እና በጣም ወዳችኋለሁ፣ አከብራችኋለሁ። ተባረኩ፣ ብሩክ ሁኑልኝ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ሰላማችሁ ብዝት ይበል። ቴንኪዩ